እንደ ፕሌቲ ጎል መረጃ መሰረት ማንቸስተር ዩናይትዶች የኖቲንግሃም ፎረስቱን አማካኝ ኤሊዮት ኤንደርሰንን እየተከታተሉት እንደሆነ ተሰምቷል። በእንግሊዝ ፕሪሚየር ሊግ ካሉና ከጊዜ ወደ ጊዜ ጥራታቸው ከፍ እያለ ከመጣ ተጫዋቾች መካከል የሚጠቀሰው ኤሊዮት ኤንደርሰን ባለፉት ወራት የበርካታ ቡድኖችን ትኩረት መሳብ ችሏል። አማካኙን ፎረስቶች ይለቁታል ወይ የሚለው ጉዳይ ጥያቄ ውስጥ ቢገባም ለዝውውር እንኳን ክፍት ቢሆኑ ከኤንደርሰን ዝውውር ቢያንስ ከመቶ እስከ መቶ 20 ሚሊዮን ዩሮ ድረስ እንደሚፈልጉት ተገልጿል ። ቀያይ ሰይጣኖቹ እንደሚታወሰው ባለፈው ክረምት ከፍተኛ ጥራት ያለው የስድስት ቁጥር ተጫዋች ለመመልከት ወደ ገበያ ወጥተው ዋነኛ የዝውውር ኢላማቸው ካርሎስ ባሌባን አድርገውት የነበረ ቢሆንም ብራይተኖች አማካኙ ላይ ከለጠፉት ከፍተኛ ዋጋና ማንቸስተር ዩናይትዶች ወደ ድርድሩ ከገቡበት ሰዓት አንጻር ሁለቱ ቡድኖች አማካኙን ወደ ኦልድ ትራፎርድ የማምጣት ጉዳይ ላይ ሳይሳካ ከርሞ እንደነበር ይታወሳል። ታዲያ አሁንም ቢሆን ማንቸስተር ዩናይትዶች ባሌባን የሚፈልጉት ሲሆን ከሱ በተጨማሪ ደግሞ እንደ ስቲለር፣ ኤንደርሰን አዳም ዋርተን እና ኮነር ጋላገር የመሳሰሉ ተጫዋቾች በዝርዝራቸው ውስጥ እንደሚገኙ ቤንጃኮብስ ይዘቱ የወጣው መረጃ ከቀናቶች በፊት ያመላክታል። የወርሃ ጥቅምት የእንግሊዝ ፕሪምየር ሊግ የምርጥ አሰልጣኝ እና የወሩ ምርጥ ተጫዋች እጩዎች ይፋ ሆነዋል። ለመጀመሪያ ጊዜ ፖርቱጋላዊ አሰልጣኝ ሩቤን አሞሪምን በእጩነት ሊካተትበት በቻለበት ወር ላይ አብረውት የአስቶን ቪላው ኡናይ ኤምሬ እና የቦርነማውዙ አንቶኒ ራዮላ እንዲሁም ደግሞ የመድፈኞቹ አርሰናሎች አለ ሆነው ሚካኤል አርቴታ መመረጥ ችለዋል። በወሩ ውስጥ ልክ እንደ ሚካኤል አርቴታ ሁሉ ባደረጋቸው ሶስት ጨዋታዎች ሶስቱንም መርታት የቻለው ሩበን አሞሪም የወሩ ምርጥ አሰልጣኝ ይሆናል የሚል ግምት ካደረጋቸው ከባድ ጨዋታዎች አንጻር ሊሰጠው የቻለ ሲሆን ዩናይ ኤምሬም ተመሳሳይ ሶስት ድሎች ከነበረበት ውጤት የማጣት ቀውስ ውስጥ ወጥቶ በመያዝ ቀደምት ተፎካካሪነት ውስጥ እንዲኖር ያደርገዋል። በወሩ ምርጥ ተጫዋች እጩዎች ስንመለከት ደግሞ ማቲካሽ፣ ብሩኖ ጉማሬዥ፣ ኤርሊንግ ሃላንድ ጁኒየር ፕሮፒ ብሪያንም ቦሞ ኖርዲ መኮሌ ኢጎር ቲያጎና ጆሪየን ቲምበር በእጩነት ሊቀርቡ የቻሉ ተጫዋቾች ሆነዋል። በዚህ እጩዎች ውስጥ ደግሞ ብሪያንም ቦሞ የቀዳሚነቱን ቦታ በወሩ ውስጥ ባስቆጠረው ሶስት ጎልና አንድ አሲስት አማካኝነት ሊካተት ችሏል። የማንቸስተር ዩናይትዱ የኋላ ደጀን ሊሳንድሮ ማርቲኔዝ ከጉዳቱ አገግሞ ወደ ልምምድ መመለሱ ተረጋግጧል። ላለፉት በርካታ ወራት በጉዳት ምክንያት የሩበን አሞሪ ብን ስብስብ ሳይቀላቀል የቀረው ሊሳንድሮ ማርቲኔዝ ለመጪዎቹ ሳምንታት ማንቸስተር ዩናይትዶች በሚያደርጓቸው ወሳኝ የሚባሉ የፕሪምየር ሊግ ጨዋታዎች ላይ ግልጋሎት እንደሚሰጥ የሚጠበቅ ነው። እንደሚታወሰው ለበርካታ እግር ኳስ ተጫዋቾች ፀር ከሆኑ ጉዳቶች መካከል የሚጠቀሰው የጉልበት ጅማት መበጠስ ወይም ኤሲኤል አጋጥሞት የነበረው ሊቻ ዳግም ወደ ልምምድ ሲመለስ በጉጉት እንደሆነ ተገልጿል። ማንቸስተር ዩናይትዶች አሁን ባሉበት ድንቅ አቋም ላይ የአርጀንቲናዊው የመሀል ተከላካይ ወደ ስብስቡ መካተት ጥልቅ ጠቀሜታ እንደሚሰጣቸው በስፋት እየተነገረ ይገኛል። ከክስ ማንቸስተር ዩናይትድን ቀለ በኋላ ለቀያይ ሰይጣናቱ ያለውን አውጥቶ እንዳይሰጥ ጉዳት የተጋረጠበት ሲሆን በበርካታ የማንቸስተር ዩናይትድ ደጋፊዎች ልብ ውስጥም ትልቅ ቦታ ካላቸው ተጫዋቾች ውስጥ አንዱ ተደርጎ ይመደባል። ሊሳንድሮ ማርቲኔዝ ማንቸስተር ዩናይትዶች ከፊታቸው ላለባቸው የኖቲንግያም ፎረስት ጨዋታ በስብስብ ውስጥ ሊኖር እንደሚችል መላምቶች እየወጡ ይገኛሉ።